ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን የተመራረጡ ስፖርታዊ መረጃዎችን ስናደርሳችሁ እናንተ ደግሞ እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንደዚሁም በአሳብ መስጫ ሳጥናችን ላይ ስለ የክለቦቻችሁ ጨዋታ ውጤቶች አሊያም ወቅታዊ እንቅስቃሴዎች ሀሳብ አስተያየታችሁን እያጋራችሁን ቆይታ እንድታደርጉ በአክብሮት ጋብዘናል። ውድ ቤተሰቦቻችን በዚህኛውም ጥንቅራችን በርካታ መረጃዎችን ይሰናል። በተለይም ከዝውውር ጋር በተያዘ ትልቆቹን ክለቦች የተመለከቱ በርካታ መረጃዎችን ያገኘ ነው። ማንቸስተር ዩናይትድ ትልቁ ዛሬ ከዝውውር ጋር በተያዘ በርካታ መረጃዎችን ያገኘንበት ክለብ ነው። ሰፋ ያለ መረጃ በማንቸስተር ዩናይትድ የዝውውር የመረጃ ክፍለ ጊዜ ላይ እናነሳለን፣ የቡድን ዜናን ጨምሮ ማለት ነው። ማይክል አርቴታ አሁንም ምላሽ አለው። በአርሰናል ለማትተማመኑ ሁሉ ብሎ አሰልጣኝ ማይክል አርቴታ ያስተላለፈው መልእክት አለ። አርሰናልን እንቃኘዋለን። ሰፋ ያለ መረጃ በቡድን ዜና ይዘናል። ከዛ በተጨማሪ ግን ማይል ሊዊስ ስኬሊ ማድሪድን መግጠም ሲቲን መግጠም፣ ለእኔ ምንም ልዩነቱን አልተመለከትኩትም ብሏል። በዚህ ዓመት ሁለቱም ደካማ እንቅስቃሴ ላይ ይገኛሉ። የቶማስ ፓርቴም ጉዳይ አሳሳቢ ነው። አርሰናል ቤት ተጨማሪ መረጃዎችን ይዘናል። ጠብቁን ውድ ቤተሰቦቻችን። ሳላህ አስር ወሳኝ ጨዋታዎች በሊቨርፑል መለያ ሊያመልጡት ይችላሉ እየተባለ ነው። ጉዳዩን እናጠረዋለን። ከዛ በተጨማሪ አሰልጣኝ አርኔ ስሎት የመጀመሪያው አሰልጣኝ አይሆኑም፣ ፕሪሚየር ሊጉን ዋንጫ ከሁለት ጨዋታ በኋላ የሚያሳኩት ከሆነ ለመሆኑ ልክ እንደሳቸው አይነት ገድል የፈጸሙ እነማን ናቸው? በሊቨርፑል ቤት የሪያን ግራቨንበርችና የሪያል ማድሪድን ስም መያያዝ አስመልክቶ ዴሊ ሜልም ይዞት የወጣው መረጃ አለ፣ ታደምጡታላችሁ። በቼልሲ በኩል ውድ ቤተሰቦቻችን አራት ወሳኝ የሚባሉ ዝውውሮች ላይ እንቅስቃሴን እያደረጉ ነው። የትኞቹ የሚለውን በመረጃችን አካተነዋል። ይህንን መረጃ በቼልሲ መረጃ ክፍለ ጊዜ እናነሰዋለን። በአውሮፓ ትልቆቹን ክለቦች ትልቆቹን ተጫዋቾች የተመለከቱና ወቅታዊ መረጃዎችን እያደረስናችሁ ቆይታ ስናደርግ እናንተ ደግሞ እንደ ሁል ጊዜው ላይክ፣ ሰብስክራይብ፣ ሼር እያረጋችሁም አጋርነታችሁን እንድታሳዩን ባክብሮት ጋብዘን አጠር አጠር ያሉ ስፖርታዊ መረጃዎቻችንን ከአውሮፓ ሻምፒየንስ ሊግ የሳምንቱ ምርጥ 11ን እንጀምር። የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ መልሶ ጨዋታዎች ከተደረጉ በኋላ የሳምንቱ ምርጥ 11 ይፋ ተደርገዋል። በአራት አራት ሁለት ፎርሜሽን ግብ ጠባቂ የፓሪሰን ዠርሜኑ ዱናሮማ አራቱ ተከላካዮች ኑኖ ሜንዴሽ ከፓሪሰን ዠርሜን፣ ኪዮር ከአርሰናል፣ ኮንሳ ከአስቶን ቪላ እንደዚሁም ደግሞ ፓቫርድ ከኢንተር ሚላን ሲመረጡ አራቱ የአማካይ ስፍራ ተጫዋቾች ማጊን ከአስቶን ቪላ፣ ዴክላን ራይስ ከአርሰናል ግሮስ ከቦሩሲያ ዶርትመንድ ኦሊሴ ከባየር ሞኒክ ተመርጠዋል። ሁለቱ ምርጥ የአጥቂ ስፍራ ተጫዋቾች ተብለው የተመረጡት ሀትሪክ የሰራው ሴሪዩ ጊራሴ እንደዚሁም ከቦሩሲያ ዶርትመንድና ላውታሮ ማርቲኔስ ከኢንተር ሚላን የሳምንቱ ምርጥ አስራ አንድ ውስጥ ተካተዋል። የእናንተን ምርጥ በሐሳብ መስጫ ሳጥናችን ላይ አጋሩን። ምናልባት ለየት ያለው ነገር በሳምንቱ አራት ምርጥ እጩ ሆነው የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ የመልሱ ላይ አራት እጩ ከሆኑት ውስጥ ኦስማን ዴምቤሌ በዚህ ዝርዝ ውስጥ የለም። ራይስ እና ሴሬ ጎራሴ እንዲሁ ላውታሮ ማርቲኔዝ አለ። ነገር ግን ኦስማን ዴምቤሌ ግን ሳይካተትበት ቀርቷል። ካርሎ አንቾሎቲ በሪያል ማድሪድ ያላቸው ቆይታ ምናልባትም እስከ ኮፓ ዴላሪ የፍጻሜ ጨዋታ ሊሆን ይችላል። ላሊጋውንም ላይጨርሱት ይችላሉ የሚሉ መረጃዎች በስፋት እየተናፈሱ ነው። እንደውም አንድ ጋዜጠኛ የዓለም ክለቦች ዋንጫን እርስዎ ሆነው የሚመሩት ወይስ ማድሪድ አሰልጣኝ ይቀይራል ሲባሉ ስለዚህ ነገር አሁን ላይ ማወሰን አልችልም፣ ስለ ጉዳዩ ልነግርህ አልችልም ብለው ነበረ ለጋዜጠኛ ምላሽ የሰጡት ነገር ግን ማድሪድ ከወሰነ እቀበለዋለሁ ብለው ነበረ። እኛም መረጃውን አድርሰናቸዋል። ለማንኛውም የእሳቸው ቆይታ ነገር አለመረጋገጡን ተከትሎ እሳቸው ማን ሊተካ በሚል በርካ በርካታ ስሞችን እየሰማን ነው። አንደኛው የእርገን ክሎፕ ናቸው። አሁን ላይ የእርገን ክሎፕ በስፋት ስማቸውን እየሰማን እንገኛለን። በተለይም ባየር ሌቨርፑስን አሰልጣኝ ሻቪ አሎንሶን በሚቀጥለውም ክረምት አለቅም ማለቱን ተከትሎና ስፖርቲንግ ዳይሬክተሩም ወይም የባየር ሌቨርፑስን ስራ አስፈጻሚ ከእኛ ጋር ይቆያ ለማለታቸውን ተከትሎ አማራጮችን ያሉ እየተባለ ነበረ። ለማንኛውም ክሎፕ አሁን ላይ አሰልጣኝ አይደሉም በሌላ ሚና ናቸው ያሉት። በቀጣይ ድርድር ሊደረግ እንደሚችልም ዴሮ ስፖርት በፊት ገጹ ላይ ይዞት ወጥቷል። ቪኒሽስ ጁኒየር ለማድሪዳውያን መልእክቱን አስተላልፏል። ማድሪድ ይመለሳል። ሁልጊዜም ማድሪድ ጠንካራ ነው። ለድጋፋችሁ ግን ማመስገን ፈልጋለሁ ብሏል። በስራ ደረጃ በሚቀጥሉት ወራቶች ላይ በላሊጋው ጠንካራ ስራዎችን እንሰራለን። ከቡድኑም ጋር ያለው መስተካከል ያለበትን ነገር እናስተካክላለን። አሁንም ዋንጫዎችን ማሸነፍ እንችላለን አብረን እንደ ቡድን እስከ ቆምን ድረስ። ክለቡ እስከ አመቱ መጨረሻ ድረስ ለሁሉም ዋንጫዎች ይፋለማል። ለደገፋችሁን፣ ከጎናችን ለነበራችሁ ሁሉ ከልብ አመሰግናለሁኝ። ማድሪዳዊ ነኝ ሁሌም። አርሰናሎችን ግን ለድሉ እንኳን ደስ ያላችሁ ማለት እፈልጋለሁ ብለዋል ቪኒሺስ ጁኒየር። ያው በጨዋታው ላይ ለየት ያለው ክስተት ከሳካ ጋር ማሊያ ሲቀያየሩም የተመለከትንበት አጋጣሚ ነበረ። ቤሊንግሃምም መልእክቱን አስተላልፈዋል። ከክለቡ የሚጠበቀውን ያህል በሁለቱም ጨዋታዎች በሜዳ ላይ አላሳየንም። ለዚህ ደግሞ ይቅርታ መጠየቅ እፈልጋለሁ ብለዋል። ለእናንተ ለእነዚህ ምሽቶች እና ውድድሩን ምን ማለት እንደሆነ እናውቃለን። ይህን የውድድር ዘመን በተሻለ መልኩ ለመጨረስ አሁንም እድሉ አለን። የሚሆነው ደግሞ አንድ ሆነን ስንፋለም ነው። ሪያል ማድሪድን መምሰል አለብን። ደጋፊዎቻችንን ግን ይቅርታ መጠየቅ ፈልጋለሁ። ይህ ለሪያል ማድሪድ ደጋፊዎች የሚገባቸው አይነት ውጤት አይደለም፣ ብሎ ለደጋፊዎቹ ይቅርታ ጠይቋል። በሁለቱም ጨዋታ ሲጠበቅ የነበረው ቤሊንግሃምን ያልተመለከት አልተመለከት ነው። በእርግጥ እነ ቪኒሺየስ ጁኒየር እነ ኬሊያን መባፔን ብዙ ጠበቀን፣ ያልተመለከትናቸውም የማድሪድ የዘንድሮ የጋላክቲኮ ስብስብ በሜዳ ላይ በውጤት ደረጃ በወሳኝ ሰዓት ላይ ሊገኝላቸው አልቻለም። ቤሊንግሃም ባለፈው ጥድር ዓመት እንኳን ጥሩ ጊዜን ያሳልፏል፣ ምንም ጥርጥር ያልነበረው ዘንድሮ ግን እንዳጠቃላይ ቡድኑ ማድሪድን ብዙ መዋቀር ያለበት ነገር ይመስላል። በስፔን የሚገኘው ማርካም አንድ ዘገባን ይዞ ወጥቷል። በክረምት ሪያል ማድሪድን ለቅቀው የሚወጡ ተጫዋቾች ስድስት ናቸው ብሏል። ሜንዲ፣ አላባ፣ ሮድሪጎ፣ አርዳ ጉለር በዋናነት ከክለቡ ሊለያዩ እንደሚችሉ፣ ሞድሪች እና ቫስኬዝም በዝርዝር ውስጥ ሊገኙ እንደሚችሉ አረጋግጧል። ምናልባት የአላባ እና ሜንዲ ሊጠበቅ ይችላል። የሮድሪጎ ግን በብዙ ላይ ይጠበቅ የሚችለው ነው። አርዳጉለርም የዝውር አካል ሊሆን እንደሚችል በስፋት እየተዘገበ እንደነበረ እኛም በመረጃው አድርሰናችኋል። ማርካም ይህንን ነገር አረጋግጦታልና ማድሪድ ቀጣይ በርካታ ተሰናባችና ቡድኑን ሊጠግኑ የሚችሉ የተወሰኑ ቁልፍ ዝውውሮች ሊደረጉ እንደሚችሉ ነው መረጃዎች እየወጡ የሚገኙት። የኤፕሪል ወርን ከተመለከተን ለኬሊያን መባፔ በጣም አስከፊ የሚባል ወር ነው ለሱ። ለአብነት ያክል በሪያል ሶሴዳድ፣ ቫሌንሺያ፣ አርሰናል ግብ አላስቆጠረም። ቀይ ካርድ ተመልክቶ ነበረ በዲፖርቲቭ አላቤዝ ጨዋታ። በአርሰናል ጨዋታ ደግሞ ግብ አላስቆጠረም፣ መጠነኛ ጉዳትም አስተናግዷል። ያለፉት አምስት ጨዋታዎች ለኬልያን መባፔ በዜሮ የተባዙ ናቸው ማለት ይቻላል። የአርሰናል ጨዋታ ላይ ያስተናገደው የጉዳት መጠን ምን ያክል ነው በሚለው ቀጣይ ሪያል ማድሪድ የህክምና ቡድን አባላት ይፋ የሚያደርጉት ይሆናል። ተጫዋቹ ግን መጠነኛ ጉዳት እንዳስተናገደ ነው አሁን ከማድሪድ አካባቢ መረጃዎች እየወጡ የሚገኙት። ለማንኛውም የኬልያን መባፔ የላሊጋ አንድ ጨዋታ ስለተቀጣም ከጉዳት ነፃ እንኳን ቢሆን በሳምንቱ መጨረሻ በሚደረግ የላሊጋ ጨዋታ ላይ ለማድሪድ ግልጋሎት እንደማይሰጥ ይታወቃል። ፖርቹጋላዊ የአምስት ጊዜ የባላንዶር አሸናፊ ተጫዋች ክርስቲያኖ ሮናልዶ በቻይና ሆንግ ኮንግ ሙዚየም ሊከፍት እንደሆነ ተረጋግጧል። በሆንግ ኮንግ የሚከፈተው ሲያረሰበን ላይፍ የተሰኘው የክርስቲያኖ ሮናልዶ ሙዚየም በሚቀጥለው ሐምሌ ወር እንደሚመረቅም ተነግሯል። ክርስቲያኖ ሮናልዶ በሆንግ ኮንግ ተገኝቶ የሚከፈትለትን ሙዚየም በይፋ እንደሚከፍትም ቀጠሮ መያዙ ተዘግበዋል። የሚከፈተው ሙዚየም የክርስቲያኖ ሮናልዶን ስኬታማ የእግር ኳስ ህይወትና ስኬቶችን በዝርዝር እንደሚያሳይ ተዘግበዋል። በቅርቡ ክርስቲያኖ ሮናልዶ ለተመልካች የሚበቁ ሁለት ፊልሞችን ቀርጾ እንዳጠናቀቀም ነገረናችሁ ነበረ። ሮናልዶ ከእግር ኳስ በኋላ ምናልባትም ከስፖርቱ አለሞቶ ወደ ሌሎች ስራዎች ላይ ሊሰማራ እንደሚችል ፍንጭ የሰጠበት ይመስላል። በእርግጥ ግን ሮናልዶን አሰልጣኝ ሆኖ መመልከት ተሻላችሁ ወይ? ብዙ ጊዜ አጥቂዎች፣ ግብ አስቆጣሪዎች አሰልጣኝ ሲሆኑ አይሳካላቸው ሞሪ የአማካይ ስፍራ ተጫዋችና ተከላካዮች ናቸው በአሰልጣኝነት ዘመናቸው አብዛኞቹ ስኬታማ የሚባሉትና ሮናልዶን በአሰልጣኝነት ማየት ግን ህልማችሁ ነው ወይ? የግል መልከታችሁን አጋሩን። ሮበርት ሌቫንዶውስኪ በ ባየር ሙኒክ ቤት ተጫውቷል እናስታውሳለን። በባየር ሙኒክ ቤት ባሳለፈባቸው ጊዜያት ምርጡ ተጫዋቻቸው እሱ ነበረ። በአንድ ሲዘን በርካታ ገቦችን በማስቆጠር አሁን ግን ሃሪኬን በዚህ ደረጃ የነበረውን የሱን ጎል የማስቆጠር ሁለተኝነት ሶስተኝነት ይዞታል። 2019 ላይ ሮቤርት ሌዋንዶስኪ በ10 ጨዋታ 15 ግብና 6 አሲስት፣ በ2012 በ10 ጨዋታ 13 ግብና 3 አሲስት ነበረው። አሁን ሶስተኛው ሰው ተገኝተዋል። ሃሪኬን ሆኗል። በአንድ ሲዝን በ13 ጨዋታ 11 ግብና ሁለት አሲስት አበርክቷል። በባየር ሌቨርፑል በባየር ሙኒክ ቤት የሮቤርት ሌዋንዶስኪን ሪካርድ ግን ሳይሰብረው ከውድድሩ በይፋ በኢንተር ሚላን በደርሶ መልስ አራት ለሶስት ተሸንፈው ከአውሮፓ ሻምፒዮንስ ሊግ ውጭ እንደሆኑ ይታወቃል። የቫር ሴሚ አውቶሜትድ ኦፍሳይድ ቴክኖሎጂ በኤሽያ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ ላይ ተግባራዊ እንደሚደረግ ይፋ ተደርጓል። ስለዚህ ከቀጣይ ሳምንት ጀምሮ በሚደረጉት የኤሽያ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ ላይ ይህ ተግባራዊ እንደሚደረግ ይፋ ተደርጓል። ውድ ቤተሰቦቻችን ቃል ስፖርት የዩቱብ ገጻችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪምየር ሊግ ብቻ ወዳገኘናቸው ስፖርታዊ ጥንቅሮቻችን እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እንድታበረታቱን በትህትና ጠየቀን። ቶተንሃም የዴስቲን ኦዶጌስም ከማንቸስተር ሲቲ እና ሌሎች በርካታ ክለቦች ጋር ቢያያዝም በመጪው ክረምት ዝውውር መስኮት ተጫዋቹን በየትኛውም አይነት መንገድ ለመሸጥ ፈቃደኛ እንዳልሆኑ ተረጋግጧል ተጫዋቹ የበርካታ ክለቦችን ቀልብ ስቧል ከማንቸስተር ሲቲም በተጨማሪ ነገር ግን ቶትናም ሆትስፐርሶች በቀጣይ ውድድር ዓመት ራሳቸውን በከፍተኛ ሁኔታ የማጠናከርም እቅድ ስላላቸው ይህን ተጫዋች የሚመጣላቸውን ጥያቄ እንደማይቀበሉ ነው ሚረር ስፖርት ይፋ ያደረገው የሰሜን ለንደኑ ክለብ ቶትናም ሆትስፐርስ ወሳኝ ተጫዋች ጉዳት አስተናግዷል ደቡብ ኮሪያ ፊት ተሰር ተጫዋች ሰን ሁንግ ሚን በጉዳት ምክንያት ከስብስብ ውጭ መሆኑን ምን የተነገረው ሰን እንግዲህ ወደ ጀርመንም እንዳልተጓዛው አውቀናል። ለንደን ላይ የተደረገው የመጀመሪያ ዙር ጨዋታ ላይ እንግዲህ ወሳኙ ተጫዋቻቸው እንደነበረ እናስታውሳለን። አሰልጣኙ እንግዲህ የተወሰነ ጉዳት አለበት በሚል ከስብስብ ውጭ እንዳደረጉት ነው የተረጋገጠው። በዚህ ምክንያት ሰንሁን ግሚን በቀጣይ ቶትናም በፕሪሜር ሊግ ጨዋታ ሲያደርግ ይገኛል አይገኝም በሚለው ጉዳይ ላይ ደግሞ የቶትናም ሆትስፐርስ የህክምና ቡድን አባላት ይፋ ሲያደርጉ መረጃውን እኛም እናጋራችሁ ይሆናል። ቼልሺዎች በአጥቂ ስፍራ በክንፍ ተጫዋች በአማካይ ስፍራና በተከላካይ በርካታ አማራጮቹን ይዘው ስራዎችን እየሰሩ ነው። አሁንም በአጥቂ ስፍራ ላይ እንደ ሊያም ዴላፕ ያለ ተጫዋች ሌላዎቹ ደግሞ በአማካይ ስፍራ ላይ እንደ ጄሴ ሮድሪጌዝ፣ ጀረል ሃቷና ዲያን ሁይሰን በክንፍ ተከላካይና እንደዚሁም ደግሞ በመሀል ተከላካይነት በእጩነት የተያዙ የቼልሲ ተጫዋቾች ናቸውም። ቀጣይ ከ17 በላይ ተጫዋቾችን ሽጦ አጠቃላይ ወደ 500 ሚሊዮን ዩሮ ገቢ ማግኘት የሚፈልገው ቼልሲ ውስነ ተጫዋቾችን ደግሞ ወደ ቡድን ማምጣት በእቅድ መልክ የያዙት ነው። በቀጣይ ክረምትም በአለም ክለቦች ዋንጫ እንደመሳተፉ መጠን ሁለት የዝውውር መስኮት የሚፈቀድለት ክለብ እንደሆነ ይታወቃል። ቼልሲ እና ለአስር ቀን በሚቆየው የዝውውር መስኮት ለዓለም ክለቦች ዋንጫ ለመዘጋጀት ከዛ ውጭ በዋናው የክረምት የዝውውር መስኮትም ላይ ይካፈላልና በርካታ ዝውሮችን እንደ አለፈው ዓመት ሁሉ ያደርጋል ተብሎ ይጠበቃል። በአሰልጣኝነት ታሪክ በመጀመሪያ ዓመታቸውም የፕሪምየር ሊጉን ዋንጫ በማንሳት አምስት አሰልጣኞች አሉ። ስድስተኛው ሰው ሎት ሊሆኑ ከጫፍ ደርሰዋል። ለመጀመሪያ ጊዜ ይህንን ሲያሳኩ ግን ጆዜ ሞሪኖ ተጠቃሽ ናቸው በቸልሲ 2045 የውድድር ዓመት በመጡበት ዓመት የፕሪሚየር ሊግን ዋንጫ አንስተዋል ካርሎ አንቾሎቲ ከቼልሲ ጋር 2910 በመጡበት ዓመት ማኑኤል ፔሌግሪኒ ከማንቸስተር ሲቲ ጋር 201314 በመጡበት ዓመት ክላውዲዮ ራኔሪ 201516 ከሌስተር ሲቲ ጋር በመጡበት አመት ቼልሲ አንቶኒዮ ኮንቴ 201617 በመጡበት ዓመት በዚህ ረገድ ካየ ነው ሶስት የቼልሲ አሰልጣኞች በመጡበት ዓመት ዋንጫ አንስተዋል። አንዴ ሲቲ አንዴ ሌስተር ሲቲ ሌላኛው ክለብ የሚሆነው እነኝን ክለብ የሚቀላቀለው ደግሞ ሊቨርፑል ከአሰልጣኝ አርኔ ስሎት ሊሆኑ ሁለት የፕሪምየር ሊግ ጨዋታ ብቻ ይቀሯቸዋል ማለት ነው። በነገራችን ላይ ውድ ቤተሰቦቻችን አርሰናል በዚህ ሳምንት ጨዋታ የሚሸነፍና እንዲሁ ሊቨርፑል የሚያሸንፍ ከሆነ ዋንጫው በዚህ ሳምንት መጨረሻም ሊረጋገጥ ይችላል። ሪያን ግራቨንበርች ስሙ በስፋት ከሪያል ማድሪድ ጋር እየተያዘ ነው። እንዲሁም ሰሞኑን ወኪሉ ይህንን ነገር ተናግሮት ሊቨርፑል ቤት ቁጣም ቀስቅሶ ነበረ። በወኪሉ በኩል ሪያል ማድሪድን ሊቀላቀል የሚችልበት እድል አለ ብሎ መናገሩን ተከትሎ በሊቨርፑል በኩል በወጣ መግለጫ ሪያን ግራቨንበርችን የመሸጥ ምንም አይነት ፍላጎት እንደሌለና ኮንትራቱን አክብሮ እንደሚቆይ በሊቨርፑል በኩል ያለው ቅድ በተጨማሪም ተጫዋቹን ለረጅም ጊዜም በዚህም የማቆየት እቅድ አላቸው ተብሏል። ዴይሊ ሜል ስፖርት ይዞት በወጣው መረጃ መሰረት የሪያን ግራቨንበርችን ጉዳይ አየር ላይ እንዲውል ያደረገውና ሊቨርፑል ወያን ጫና ውስጥ የከተተው ወኪሉ እንጂ ተጫዋቹም ይሁን በሪያል ማድሪድ በኩል አንድም የቀረበ ፍላጎት የለም። በወኪሉ በኩል ግን ይህ ጉዳይ መነሳቱ ምናልባትም የደሞዝ ጭማሪና ሌሎች ጥቅማ ጥቅሞች በሊቨርፑል ቤት በአዲስ ኮንትራት ተካቶ እንዲቀርብለት ፍላጎት ስላለው ይሆናል የሚሉ መረጃዎች እየወጡ ነበረ። የቀድሞ የሊቨርፑል ተከላካይ ዤሚ ካራገር አሌክሳንደር አርኖልድ ሪያል ማድሪድን ከተቀላቀለ እንዲሳካለት እመኛለሁ ብለዋል። ሊቨርፑልን በነጻ በመልቀቅ ሪያል ማድሪድ ለመቀላቀል መቃረቡ ሲነገር የነበረው አርኖልድ በተመለከተ የእሱ መልቀቅ የሚያበሳጭ ብሎታል። ካራገረክሎም አሁን እንጂ አርኖልድ በሪያል ማድሪድ ቤት እንዲሳካለት እመኛለው። የሊቨርፑል ደጋፊዎች እሱ በክለቡ ያደረገውን ነገር ሁልጊዜም ያደንቁለታል፣ ግን በሊቨርፑል መቆየት ነበረበት በጣም የሚያበሳጭ ብሎ ጉዳዩን አጣጥሎታል ዝውውሩን በርግጥ በርካታ ሊቨርፑል ያነት ታማኝነቱን ላይ ጥያቄ አስነስቶበታል በሊቨርፑል እቀጥላለሁ የቡድኑ አምበል ለመሆን እፈልጋለሁ ቀጣዩ ስቴቨን ጄራርድ መባል እፈልጋለሁ ሲል የነበረው ትሬንት አሌክሳንደር አርኖልድ ነው ያውም በነጻ ሪያል ማድሪድን የሚቀላቀለው ክለቡ ስሎት የቫንዳይክን ጨዋታ በከፍተኛ ደረጃ እንዳሻሸሉትና ከፍተኛ የስራ ብቃቱን ማሳየት እንዲችል እንዳደረጉት ያምናሉ ብለዋል። ፖል ጆይሴ ይዞት በወጣው መረጃ መሰረት የርገን ክሎፕ መልቀቃቸውም ከተናገሩ ከአንድ ወር በኋላ ማይክ ጎርደን ስለ ኮንትራት ማራዘም ዙሪያ ከቫንዳይክ ወኪል ጋር ተነጋግረው እንደነበረና በወቅቱም ያገኙት ምላሽ ከቫንዳይክ ወኪል በሊቨርፑል መቆየት ፍላጎት አለው የሚል ነበረ። ስለዚህ የቫን ዳይክ መቆየት ከስሎትን በፊት የታሰበበት ስሎት ደግሞ አጫወት ስልቱን ቀይረው ተጫዋቹን በሚገባ ራሱ እንዲያሳይ ያደርገውታል በሚል ከቡድኑ ጋር እንዲቆይ ተጨማሪ ግብአት ፈጥሯል እንጂ የቫን ዳይክ የሊቨርፑል ቆይታ አስቀድመውም በሊቨርፑል ሰዎች እቅድ የተያዘበት ነበር ተብሏል። ከፊርማውም በኋላ በቀሪዎቹ ጨዋታ ወደ አንፊልድ የሚመጣ ሁሉ ቀይ እንዲለብስ ወይም ሁሉም ቀይ እንዲሆን እጠይቃለሁ። አንፊልድ ወደ ቀይ አንፊልድ፣ እንዲሁ ደግሞ ለደጋፊዎች አስጨናቂ እናደርጋታለን። ምክንያቱም እንግዲህ በአስደናቂነት ዋንጫውን ለደጋፊዎቹ ለማበርከት ዝግጅታችን ስለጨረስን ነው ብሏል። ብዙ ድምፅ መስማት በቻለን ቁጥር ጨዋታ እናሸንፋለን ብሏል። ከዚህ በኋላ በሚኖሩን ጨዋታዎች ላይ ሙሉ ሊቨርፑሎች ቀይ ለብሰውም በስቴዲየም እንዲታደሙ እንሻለን ብሏል። ቨርጅል ቫንዳይክ ዛሬ ኮንትራት ማራዘሙን ነገር ናችሁ። የስካሁኑ ቨርጅል ቫንዳይክ ከሊቨርፑል ጋር የአውሮፓ ሻምፒዮንስ ሊግ ዋንጫ፣ የፕሪሚየር ሊግ ዋንጫ፣ ኤፍኤ ካፕ፣ ካራባው ካፕን ሁለቴ፣ የአውሮፓ ሱፐር ካፕ፣ የዓለም ክለቦች ዋንጫን አንስቷል። በግሉ ኤፍኤ የዓመቱ ምርጥ ተጫዋች ሽልማት፣ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሽልማት፣ የአውሮፓ ምርጥ ተጫዋች ሽልማት እንደዚሁም የአውሮፓ የዓመቱ ምርጥ ቡድን ተካቷል። ሁለት ጊዜ ኤፋ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ቡድን ውስጥም አራት ጊዜ መካተት ችሏል። ቨርጅል ቫን ዳይክ በፕሪሚየር ሊግ በአንፊልድ ብቻ ያለውን ቁጥር ካየን 115 ጨዋታ፣ 94 ድሎች፣ 18 ታቻ፣ 3 ሽንፈት፣ 53 ክሊንሺት፣ 13 ግቦችን አስቆጠረ። እናም በአሁኑ ጊዜ ደግሞ ቨርጅል ቫን ዳይክ በአንፊልድ ተጨማሪ ሁለት ዓመታትን ይቆያል። በዛ ላይ ደግሞ ይህ ተጫዋች ድሪብል የመደረግ ድሉን በአንፊልድ ስናየው እስከ ዛሬ ድረስ 18 ጊዜ ብቻ ነው። ይህ ተጫዋች ነው እንግዲህ ለሁለት ዓመት ኮንትራቱን በሊቨርፑል ቤት የፈረመውና ሊቨርፑል ያነነ በብዙ እንዲደነቁና ቀጣይ ዓመትም ከሳላህም ከቨርጅል ቫንዳይክ ጋር ዋንጫን እንዲያልሙ ያደረጋቸው ሳላህ በሚቀጥለው ውድድር ዘመን ለሊቨርፑል እስከ 10 ጨዋታ ሊያመልጠው ይችላል። የሚሆነው አፍሪካ ዋንጫ ነው። ይህ ውድድር በዚህ ክረምት እንዲካሄድ ታቅዶ የነበረ ቢሆንም ከ32ቱ የፊፋ ክለቦች ዓለም ዋንጫ ጋር በፈጠረው ግጭት ምክንያት ነው ሊራዘብ የቻለው። ይህ ማለት ሳላህና ግብፅ ለፍጻሜ ከደረሱ የ32 ዓመት ተጫዋች በዚህ ውድድር ዘመን አቆጣጠር መሰረት ለሊቨርፑል እስከ አስር ጨዋታ ሊያመልጡት ይችላሉ። ይሄ ምንም ጥርጥር የለውም ለሊቨርፑል ጥሩ የሚባለው ዜና አይደለም። የቀድሞ የመድፈኞቹ ተጫዋቾች ሌጀንዶች በርካታ አድናቆትን ለቡድናቸውም እየላኩ ይገኛሉ። የቀድሞ ቡድናቸውን ለቀው ቢሄዱ ግን አሁንም ቢሆን በተጫዋቹ በክለቡ በጣም ደስተኛ እንደሆኑ ነው እየተናገሩ የሚገኙት አንደኛው ደግሞ አሌክሲስ ሳንቼዝ ነው። የቀድሞ የመድፈኞቹ የፊት መስመር ተጫዋች አሌክሲስ ሳንቼዝ በእግር ኳስ ውስጥ የማይረሳው ነገር አርሰናል ቤት ነው ያለው። አንድ ጊዜ አርሰናል ማልያ የለበሰ ሰው በአርሰናል ፍቅር ይወድቃል ብሏል። አሁንም ድረስ የአርሰናል ደጋፊ ነኝ የሚለው የቀድሞ ተጫዋቻቸው ሳንቼዝ ማንቸስተር ዩናይትድን የተቀላቀለበት አጋጣሚ የህይወቱ መጥፎ አጋጣሚ እንደነበረ ደጋግሞ ከተናገሩ ተጫዋቾች አንደኛው እንደነበረ እናስታውሳለንና። አሁን ተጫዋቹ በአርሰናል ጉዞ እጅግ በጣም ደስተኛ መሆኑ አሁንም ከአርሰናል ጎን መቆሙን ተናግሯል። በተለይም በአውሮፓ ሻምፒዮንስ ሊግ ባሳዩት እንቅስቃሴ መደሰቱንና ዘንድሮ ለዋንጫ ብቁ የሆነ ቡድን እንደሆነ ነው ሀሳቡን ያጋራው። ሌሎችም በርካታ ሌጀንዶች ይህንን ነገር እያጋሩ እንደሆነ ይታወቃል። ግብ ካስቆጠሩና በተለይም በሪያል ማድሪድ ጨዋታ ላይ ወሳኙን ድል ካገኙ በኋላ በጎል ማስቆጠር ሂደት ደስታቸውን ሲገልጹ ይች የምትመለከቷት የኦባሚያንግና እንደዚሁም የአሌክሳንደር ላካዜቲ የደስታ አገላለጽ ነበረች። በቤርናቢዮ ደግሞ ይህን ያደረጉት ቡካዮሳካና ሳካነ ዴክላን ራይስ ሆኗል። ልክ በአርሰናል ቤት ኦባሚያንግና ላካዜቲ በሚገልጹበት አይነት መንገድ ነበር ደስታቸውን የገለጹት። ቶማስ ፓርቲም በአትሌቲኮ ማድሪድ በጥብቅ እንደሚፈለግ ነገራናችሁ ነበረ። አሁን ደግሞ ባርሴሎና እዚህ ዝርዝር ውስጥም እንዳለ ማርካ አውስቷል። ማርካ ይሄ ተጫዋች በነፃ እንደመገኘቱ መጠን ባርሴሎና ከአትሌቲኮ ማድሪድ በላይ ተጫዋቹ ለማስፈረም ፍላጎት ያለው ክለብ ነው ተብሏል። ይህ ሁኔታ ምናልባትም አርሰናል ድጋሚ እንዲያጤንበት ጉዳዩ ላይ ሊያደርግ ይችላል ተብሎ ይጠበቃል። ያው ባርሰናል እስካሁን ባለው እቅድ ምንም አዲስ ነገር የለም። በዓመቱ መጨረሻ ከኮንትራት ነፃ ስለሚሆን በነፃ እንደሚለቅ ነው። ማይል ሊዊስ ስኬሊ ከሪያል ማድሪድ ጋር መጫወት ከማንቸስተር ሲቲ ጋር እንደመጫወት ነው። ከነሱ ጋር ሲጫወት ምንም አይነት ጫና አይሰማኝም፣ ከሲቲ ጋር በፕሪሚየር ሊጉ ከማድሪድም ጋር ልክ እንደዛ ነው የተሰማኝ ብሏል። ያለ ጫና መጫወቱ በበርካቶች ዘንድ እንዲወደስ እንዳደረገው ይታወቃል። ገና ታዳጊ ተጫዋች ነው፣ በመጀመሪያ ዓመቱ ላይ ይገኛል። በአርሰናል ቤት እጅግ በጣም አስደናቂ የነበረው ማይል ሊዊስ ስኬሊ ሪያል ማድሪድና ሲቲን መግጠም አንድ ነው ብሏል ማይክል አርቴታ ፒኤስጂን ለማሸነፍ የተሻለን መሆንን እንግዲህ እንዳለብን አውቃለሁኝ ግን ይህንን ማድረግ እንደምንችል በርካቶች ተጠራጥሯል። በፍጹም የሚያጠራጥር ነገር አይደለም ብለዋል። ቡድኑ ሁሉንም ጨዋታ የመወጣት አቅም ያለው በርካቶች አሁንም አርሰና ላይ ጥርጣሪ ያላቸው ግን እናደርገዋለን ብለዋል። ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ በዚህ ውድድር አመት ሲገናኙ የአሁኑ አይደለም ከዚህ በፊት በምድብ ጨዋታ ተገናኝተው ነበረ ወይም በሳምንት ውስጥ በሚደረጉ ጨዋታ ሳምንት ጨዋታ ላይ ተገናኝተው ከጨዋታ በልጫ ጋር ነበረ አርሰናል ሁለት ለባዶ ጨዋታን አሸንፎት የነበረው። ማይክል አርቴታ ድሉ ይደገማል ብለዋል። አርሰናል በዘንድሮ የውድድር ዓመት በሻምፒዮንስ ሊግ ላይ አንድ ጨዋታ ብቻ የተሸነፈ ነው። ውድ ቤተሰቦቻችን፣ በኢንተር ሚላን አንድ ለባዶ ተሸንፏል። ከዛ ውጭ ባቸው ውጤት የሚጠቀሰውም ከአታላንታና ከፒሲቪንዶቨን ጋር አቸው የወጡት ጨዋታ ነው። ፔሲጅን ሁለት ለባዶ ሻካታር ዶኒስክን አንድ ለባዶ እነዚሁ ስፖርቲንግን አምስት ለባዶ ሞናኮን ሶስት ለባዶ ዳይናሞ ዜግሬብን ሶስት ለባዶ ዣኖዋን ሁለት ለአንድ በጥሎ ማለፉም ፔሲቪን ሰባት ለአንድና ሁለት ለሁለት የተለያዩ በጨዋታ ይጠቀሳል። በሩብ ፍጻሜ ሪያል ማድሪድን በኤምሬት ሶስት ለባዶ በቤርናቤ ሁለት ለአንድ ከኢንተር ሚላን ጋር ብቻ ሽንፈት ያው እሱም ግማሽ ፍጻሜ ደርሷል። ኢንተር ሚላን ምናልባት አርሰናልን በዚህ ውድድር አመት በአውሮፓ ሻምፒዮንስ ሊግ ብቸኝነት ያሸነፈው ቡድን ጋር ሊገናኙ የሚችሉት ግን በአውሮፓ ሻምፒዮንስ ሊግ ሁለቱም ለፍጻሜ የሚደርሱ ከሆነ ብቻ ነው። ከዛ ውጭ ግን ሁለቱ ዳግም የመገናኘት እድል የላቸውም። ሮቤርት ሌዋንዶስኪ በጣም የምወደው ተጫዋች ቴሪ ዳንኤል ሆነሪ ነው ብሏል። የማይታመን ተጫዋች ነበረ። ጎል ማስቆጠር መቻሉ ብቻ ሳይሆን ለቡድን ያደረገው ነገር በተለይም ባርሰናል መለያ የተለየ ነበር ብሏል። የተገናኘንበት ቀን ደንግጬ እንደነበር አስታውሳለሁ። እሱ የልጅነት አሪያ ነው እና አሁን የኔን ማሊያ ጠየቀኝ፣ ህልሜም እውን ሆኗል ብለዋል ሮቤርት በአርሰናል መለያ ግን ሄነሪ ሲጫወት እያደነኩት ያደግኩ ነበር ብለዋል። አር ቤ ላይፕዚግ በማንቸስተር ዩናይትድ ለሚፈለገው የፊት መስመር አጥቂ ቤንጃሚን ሼሽኮን 86 ሚሊዮን ዩሮ ለጥፈዋል። ይህ ተጫዋች ከዩናይትድ በተጨማሪ እንደ ቼልሲና አርሰናል ያሉ ክለቦችም በስፋት ስማቸው ይነሳል። ሰሞኑን ግን ማንቸስተር ዩናይትዶች ጀርመን ከትመው ይህንን ተጫዋች ሁኔታም ሲከታተሉ ነበረ። 86 ሚሊዮን ዩሮ ግን ዩናይትድ ያወጣል ተብሎ አይታሰብም። ሌላኛው ማንቸስተር ዩናይትዶች የዣቪ ሲሞንስን ሁኔታ እየተከታተሉ ነበረ። ይህ ተጫዋች ደግሞ ከ60 ሚሊዮን ሮ በላይ ተበጅቶበታል። ይህ ተጫዋች በተለይም ማንቸስተር ዩናይትድ በአውሮፓ ሻምፒየንስ ሊግ መድረክ ካልተሳተፈ ለመምጣት ፈቃደኛ ላይሆን ይችላል ከሚለው ዜና በተጨማሪም የተለጠፈበት የዝውውር ሂሳብ እጅግ በጣም ትልቅ የሚባል ነው። ይሄኛውም ማይሰር ዩናይትድ ታዲያ በማርከስ ራሽፎርድ ላይ አንድ መተማመን አላቸው፣ ይላል የዴቪድ ኦርኔስት ዘገባ። ማይሰር ዩናይትድ ማርከስ ራሽፈርድ እያሳየ ባለው መሻሻል በጣም ደስተኛ ናቸው። ነገር ግን ክለቡ ራሽፎርድን በዚህ ክረምት የመሸጥና ለክለቡ ከፍተኛ ገንዘብ የሚያስገኝ ተጫዋች አድርጎ መያዝን ወስኗል የተባለው። በዚህ ሐሳብ፣ ግን ዩናይትድ ያን ትስማማላችሁ? ራሽፈርድን ወይ ሸጦ ሁለት አጥቂ ማምጣት ይቻላል ወይ ወይም ይሻላል ወይ? የናንተን የግለ መልከታ አጋሩን። ማርከስ ራሽፎርድ ደግሞ በዩናይትድ የማጫወት እቅድ እስከዚህ ሰዓት ድረስ እንደሌለና ብቃቱ መሻሻሉ ለገቢ ብቻ ተይዞ እንደተያዘ ነው። ፋብሪ ዴቪድ ኦርኔስት ያስነበበው ሌላኛው ክሪስቶፈር ቪቪል ከማርክ ክሮሼ የኢንትራክ ፍራንክፈርቱ ዳይሬክተር ጋር ስለ ካው ሳንቶስ ወይም ግብ ጠባቂው ጃኬ ተወያይተው ነበረ። ክለቡ ከ60 ሚሊዮን ሮ በታች ባነሰ ዋጋ ተጫዋቹ እንደማይለቅ ለዩናይትድ አሳውቀዋል። ካው ሳንቶስ ብራዚል የወጣት ግብ ጠባቂ ነው። ገና 21 ዓመቱ ነው። በአንድ ዓመቱ 60 ሚሊዮን ሩ ያዋጣሉ? ኦናና ላይ የተሰራው ስህተት እንደ መድገም አይሆንም ወይ? ገና ልምድ የሌለው ግብ ጠባቂ ከመሆኑ አንጻር ከብቃት አንጻር ሲሆን ልምድ የሌለው ግብ ጠባቂ ነው ገናና ያዋጣሉ? የዩናይትድ ደጋፊዎች የኦናናን ስህተት ክለባችሁ እየደገሙ አይሆንም ወይ? እውን ይሄን ተጫዋች እስከ 60 ሚሊዮን አውጥቶ የሚያስፈረመው ከሆነ መልካታችሁን አጋሩን። ማንቸስተር ዩናይትድ ግን የነፃ ወኪልን ላይ የሚገኙ ወይም ከቡድን ነፃ የሚሆኑ ተጫዎች ላይ በዋነኝነት ስራዎችን ይሰራል ተብሎ ይጠበቃል። ጆናታን ዴቪድ፣ አንጌል ጎሜስ ሁለቱም በሊል ይገኛሉና በአመቱ መጨረሻ በነፃ ይለቃሉ። ማንቸስተር ዩናይትድ ሁለቱንም ሁኔታም እንደዚሁ በቅርብ ርቀት እየተከታተለ ይገኛል። በዩናይትድ ቤት በርካታ ፈረንሳውያን ተጫዋቾች ተጫውተው አልፈዋል። ቫራን፣ ማርሲያል፣ ካንቶና፣ ኤቭራ ነኝን መጥቀስ ይቻላል። ለዚህ ክለብ ከተጫወቱ ፈረንሳውያን ተጫዋቾች አንዱ መሆኔም ዕድለኛ ነኝ ብለዋል ሌኒ ዮሮ። ኤሪክ ካንቶና በዚህ ክለብ ሌጀንድ ነው። እርሱን ለማግኘት አብዝቼ ብፈልግም ከዚህ ቀደም ከእርሱ ጋር በአካል ተገናኝቻ አላውቅም። ደጋፊዎች እርሱን ምን ያክል እንደሚወዱትም አውቃለሁ። ይሄም የሆነው እርሱ ለክለቡ በሰራቸው ስራዎች ነው። ኤሪክ ካንቶናን ግን እስካሁን አላገኘትም። ላገኘው ከምፈልጋቸው ዩናይትድ ሰዎች አንደኛው ነው ብሏል። በእኔ ትውልድ በዚህ ክለብ ውስጥ ድንቅ ነገር ካስመለከቱ ተጫዋቾች ውስጥ አንቶኒ ማርሲያል እና ራፋኤል ቫራን ይጠቀሳሉ ብሏል። አንቶኒ ማርሲያል እጅጉን ምርጥ ተጫዋች ነው። እዚህ ክለብም ጥሩ ጊዜ ነበረው ራፋኤል ባራንም በዚህ ክለብ ያን ያክል የረጅም ጊዜ ቆይታ ባያደርግም በመከላከል ረገድ ግን ወሳኝ ነበር ብለዋል። በዩናይትድ ቤትስ ምንም ማሳካት ትፈልጋለህ ተብሎ ተጠይቀው ሊኔሮ በተቻለ መጠን በርካታ ወንጮችን በደጋፊዎች ልብ ውስጥም በመግባት ለዘላለም በእነርሱ ዘንድ መተወሰን እፈልጋለሁ። ይህ ዩናይትድ ሌጀንድ መባል እፈልጋለሁ ብለዋል። ኤሪክሰን እንዲሁ ካርሎስ ካዘሜሮ በክረምት ዩናይትድን ይለቃሉና ይህን ተከትሎ በአማካይ ቦታ ላይም ዩናይትድ ተጫዋቾችን የማምጣት ግዴታ አለበት። ያማ ይሆን ከሆነ ግን በማንቸስተር ዩናይትድ ቤት ቀጣይ ቅድ ኮቢ ሜኖም ሩበን አሞሪ ለሳቸው ታክቲክ እንዲስማም አድርገው ተጫዋቹን ማዘጋጀት እቅድ ተይዟል ተብሏል። መረጃውን ዴቪድ ኦርኔስቲ እና አትሌቲክ ይዘውት ወጥቷል። በማንቸስተር ዩናይትድ በኩል አማካይ ስፍራ ላይ ኮቢ ሜኖ ራሱ በዩናይትድ የመቆየት እድሉ ዝቅተኛ ነው። ምክንያቱ ደግሞ ከሳቸው ፍልስፍና አንጻር ቢባልም ኤሪክሰንም ካዝሜሮም የሚለቁ ከሆነ፣ በተለይ ኤሪክሰን የተረጋገጠ ነው። ካዝሜሮ ሂሳብ እየተጠበቀ ነው አዲስ ተጫዋች ማምጣት በብዙ ሊቸገሩ ይችላሉና ከፋይናንስ አንጻር ኮቢ ማይኖ ለማቆየትና ለእሳቸው እንዲመች ማድረግ አማራጭ ነው ተብለዋል። ማን ዩናይትድን ለማጠናከር በሚፈለጉ ሁሉም ቦታዎች ዝርዝር በእርግጥ አዘጋጅተዋል ሩበን አሞሪ። ነገር ግን ምን ማድረግ እንደሚችሉ በብዙ ነገሮች ላይ የተመሰረተ ነው። በተለይም የገንዘብ ሁኔታ፣ ገቢ ወጪ። ባለፈው ክረምት ኡጋርቴ ለስድስት ቁጥር ቦታ ተጫዋች አምጥተውታል። እናም ድጋሜ እዛ ቦታ ላይ ሌላ ተጫዋች ከማምጣት ይልቅ ሌሎች የሜዳ ክፍሎች ላይ በተለይም የማጥቃት ስፍራ ላይ ያሉ ተጫዋቾችን ሞር ትኩረት ያደርጋሉ ተብሎ ይጠበቃል። በቀጣይ ክረምት የኤሪክሰን መሄድ የቡድኑን እና የደሞስ ክፍተትን ያስተካክላል ተብሎ ይጠበቃል። በተለይም የካዘ ሜሮ በደንብ ነው የሚያስተካክለው ለሮበና ሞሪን በጣም አስፈላጊ ስለሆነ ቦታው ላይ እንግዲህ ይህንን ያደርጋሉ ተብሎ ይጠበቃል ና እሳቸው ለሚያመጧቸውን ተጫዋቾች የኮታ ማሞያ ይሆናል የሚለቁት ተጫዋቾች ሩበን አሞሪ ማድረግ የሚችለው ለቡድን የነገርኳቸውን መርሆች መሸጥ ነው እናም በጣም አስቸጋሪ ሲሆን በጣም በጣም ከባድ በሚሆን ጊዜ ራሱ መርሆች አይቀየሩ ለተጫዋቾቼ ነው መርሆቼን የምሸጠው ወይም እንዲገነዘቡት የማደርገው ይህ ማንኛውም ተጫዋች እኔ እዚህ ከመጣው ጀምሬ አጥብቄ የነገርኩት ነው ብለዋል ሪያን ቼርኪም በማንቸስተር ዩናይትድ ዝርዝር ውስጥ ያለ ተጫዋች ነው። 25 ሚሊዮን ፓውንድ በውል ማፍረሻው ላይ ያለ በቀጣይ ክረምት ክለቡን እንዲለቅ ማለት ነው። ማንቸስተር ዩናይትዶችም ይህን ተጫዋች እየቃኙት ይገኛሉ። በተለይም በሁለቱ ሁለቱ የማንቸስተር ዩናይትድ እና የኦሎምፒክ ሊዮን የደርሶ መልስ ጨዋታ በስፋት እንደተመለከቱት ነው መረጃዎች እየወጡ የሚገኙት። የባይሰሩን ዩናይትድ ዋና አሰልጣኝ ሩበን አሞሪ የሊግ ደረጃ ማሻሻል እንፈልጋለን፣ ነገር ግን አንድ ነገር መምረጥ ካለብን ኤሮፕ ሊግ ዋንጫ ነ ብለዋል። ጨዋታውን አሸንፈን ግማሽ ፍጻሜ መቀላቀል እንደምንችል አምናለሁ ያሉት አሰልጣኝ ሩበን አሞሪ ስለ ቀጣዩ ውድድር ዓመት እቅዳቸውም ሲጠየቁ በእርግጠኝነት የመጀመሪያውን ጨዋታ ማሸነፍ እቅዴ ነው ብለዋል። ማንችስተር ዩናይትድ ከኦሎምፒክ ሊዮን፣ ምናልባት ይህን መረጃ የምትከታተሉት በኢትዮጵያ ሰዓት አቆጣጠር ከምሽቱ አራት ሰዓት በፊት ከሆነ ጨዋታው የሚጀምረው ኦልትራፎርድ ምሽት አራት ሰዓት ነው። ምናልባት ይህንን ዜና የሰማችሁት ደግሞ ከምሽቱ አራት ሰዓት በኋላ ከሆነ ለመሆኑ ጨዋታው ስንት ለስንት ተጠናቀቀ? በሀሳብ መስጫ ሳጥናችን ላይ ያስፍሩልን። ካል ስፖርት ዩቲዩብ ቻናል ግን ሙሉ ጨዋታውን በማለዶ ስፖርት የመረጃ ክፍለ ጊዜ ለየት ለየት ያሉ ክስተቶችንም ጨምረን መርጠን እናደርሳችኋለን። ካል ስፖርት ዩቲዩብ ቻናል ቤተሰብ ስለሆናችሁ አመሰገንን። ቤተሰብ ካልሆናችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ስትጫኑ ማለዳ አንድ ሰዓት ምሽት ሁለት ሰዓት የተመራረጡ ስፖርታዊ ጥንቅሮችን ታገኛላችሁ። ላይክ፣ ሰብስክራይብ፣ ሼር ስላረጋችሁን አመስግንን። የአሁኑን እዚህ ጋር ቋጭን። ሰናይ ጊዜ